ፅናት ዝግምተኛ ትሆኝብኝ? መልሽልኝ። ማንን ነው? እኔ ነው ዝግምተኛ? እና ስለምን እያወራሁሽ ነው? ስለምን የምትመልሽልኝ? አዎ፣ እኔ አፈቅርሃለሁ። ይህን ነው ማወቅ የምፈልገው። እኔ እኮ ከአንተ በተለየ ቁጥር ህይወት እየጨለመብኝ ነው። ኪራ፣ እኔ ሁለት ያጣሁ እንዳልሆን ፈርቻለሁ፣ አባቴን እና አንተን። እኔን መቼም አታጭኝም? እመኝ። እዚህ መቼ ምንም ቢፈጠር አትተውኝ። ሰማይ ዝቅ ምድር ከፍ ቢል አልተውሽ፣ ቃል የእምነት ዳ ነው። እስኪ በምን ምክንያት ወድጄሽ፣ በምን ምክንያት ጎለሽ ልጥላሽ? ኪራ፣ የሰው ልጅ የሚያጋጥመው ነገር አይታወቅም። አንድ ነገር ቃል ገባልሻለሁ ቤት ውስጥ ያለው አየር ፍቅራቸው፣ ትውስታዬን እየቀሰቀሰብኝ ነው እንጂ በጣም ያስቀናሉ። ዝጊ ከፍታፍ። እንደዚህ ማግበስበት የለመደው አፍሽን ይዘሽ እኔጋ እንዳዘረግፊ። ቤቲ ግን እኔን መምጣት አልነበረብሽ። ተይ እስኪ እውነት በይ። እንደውም ይሄ ፊትሽ አይተው ምን ሆነሻል? ብለው ይጠይቁሻል ብዬ ነው እንጂ በአሲድ ነበር የማጥፋሽ። እንዴ! ኧረ በስመ አብ! በይ ይህን ያክል ምን በደልኩሽ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀብት ዩቲዩብ ቤተሰብ በሙሉ እንደምን አላችሁ? በዓለም ዳርቻ ለምትገኙ በሙሉ ሰላም ብያለሁ። ሰላምታ በያላችሁበት ድረስ። ጽናት ድራማ በክፍል አርባ ሁለት ዛሬ ደግሞ ተከስተናል ማለት ነው። በባለፈው እንግዲህ በክፍል አርባ አንድ መጨረሻ አካባቢ ላይ ጽናትዬ ምሩን የምሳ ግብዣ አድርጋ ጠርታት ነበረ። ምሩዬም እንግዲህ ኪራ ባልተጠራበት እንግዲህ ኪራን ይዤ ሂጂ አንድ ላይ ነው ሰርፕራይዝ የማደርጋቸው ብላ እንግዲህ አስባ ነበረ። ዛሬ በክፍል አርባ ሁለት እንግዲህ ጽናት ቤት ሰብሰብ ብለው ምሳ እየተመገቡ ነበረ። ኪራም ሄዶ ነበረ ማለት ነው። በንደዛ እንግዲህ ሰኒ፣ ጽናት፣ ምሩ፣ ኪራ ሆነው አንድ ላይ ምሳ ሲመገቡ ነበረ። እናም በዛ መሃል ውስጥ እንግዲህ ያው የተለመደው ጫዋታዎች አሉ እና አንዳንድ ነገሮችን እያነሱ ሲጨዋወቱ ነበረ። ጽናት እና ኪራም እንግዲህ የተለመደውን ጭቅጭቃቸውን ቀጠሉ ማለት ነው። ሰው አለ ሰው የለም ብለው እንኳን አይመርጡም። ነገር ግን ሁሉም ለምዷቸዋል። የእነሱ የፍቅር አገላለጽ በተቃራኒ ነው እና ማለት ነው። እናም እንግዲህ አሪፍና ጥሩ ምግብ ምንም ቢሆን እኮ እጅሽ አይቀየርም። ይህ እጅሽ እኮ በጣም ናፍቆኝ ነበር እያለች እንግዲህ ምሩዬ ምግቧን ስትመገብ ነበረ። በእንደዛ እንዳለ እንግዲህ ዛሬ ደግሞ እራትኛ ቤት ጋበዝኳችሁ ስትል ነበረ ምሩዬ ማለት ነው። ሰኒ እኔ እንኳን አይመቸኝም ልመጣ አልችልም ስትልም ነበረ። በቃ ለሌላ ጊዜ ይሁን ስትላት ነበረ። አይ ኖኖ፣ እንደሱ ብሎ ነገር የለም ወይንም እኔ ጉዳይን ስጨርስ ጎራ ማለት እችላለሁ ስትልም ነበረ ሰኒ ማለት ነው። ጽናትዬም እኔ እኮ አሁን በላሁኝ በቃ አያስፈልገኝም እራት ስትል ነበረ። ምሩዬም እንግዲህ ምግብ እኮ ለምግብ እኮ ብቻ አይደለም የሰው ልጅ የሚሰበሰበው ለዛ ነው እንዴ? ስትልም ነበረ ምሩዬ። እሱማ አይደለም እያለች እንግዲህ አንዳንድ እንግዲህ እየተባባሉ ጽናትና ኪራ የተለመደውን ጭቅጭቃቸውን ቀጠሉ ማለት ነው። ሰኒም ተነስታ ሄደች። ምሩዬም ተነስታ ሄደች። ሁለቱ ብቻ ነበር የቀሩት። ሁለቱ ብቻ ተፋጠው ሳለ ኪራም ተነስቶ ሄደ ማለት ነው። ጽናት እየም እንደው ምን ጉር ነው እንደው እያለች እንግዲህ በሚሆኑ እና በሚፈጠሩ ነገር ከማዕዷ ጋር እንደው እየታጀበች ነበረ። በእንደዛ እንዳለ እንግዲህ ቤቲ እና ሰራተኛዋ መንገድ ላይ ቁመው እያወሩ ነበረ። ቤቲ እንግዲህ እነ ኪራን በድጋሚ ልትበቀላቸው በሰራተኛዋ በኩል ተዘጋጅታለች ማለት ነው። በእንደዛ እንዳለ ቤቲና ሰራተኛዋ አንድነት እያወሩ ሳለ ጽናት ወደ ነኪራ ቤት እየመጣች መንገር ላይ ታያቸዋል ማለት ነው። ቤቲ ራሷን አገለለች። ጽናትና አንድነት ተገናኙ ፊት ለፊት ማለት ነው። ምን እያረግሽ ነው ስትላትም ነበረ። እንግዲህ እዚህ ጋ የሆነ ውሻ ነበረ ምናምን ነገር እያለች ነበረ አንድነት ማለት ነው። እንዴ ምን ነሽ ነው ምንም እኮ እዚህ ጋር የለም ስትላትም ነበር አይ በቃ ሰውየው እኮ ባለቤቱ መትወሰደው እኔ እንዶ በጣም ነው የሚያሳዝነኝ ምናምን ነገር እያለች እንግዲህ ያው ማምለጫ ማምለጫዋን አንድነትም ስትናገር ነበረ ተያይዘው ወደ ቤት ገቡ ጽናትና አንድነት የኔ ልበሩ ሩህ እያለች እንግዲህ ጽናትም እያሞገሰቻት ተያይዘው ገቡ ማለት ነው በእንደዛ እንዳለ እንግዲህ ቤቲም ከትከት እያለች ስትስቅ ነበረ ማለት ነው እቤት ሰብሰብ ብለው ተቀመጡ። አንድ ላይ ኪራም አለ እንዲሁም ደግሞ ናሆም ምሩ ሁነው እንግዲህ አንድ ላይ ቁጭ ብለው እየሳቁም እየተጨዋወቱም ነበረ። ወደ ኪችን በመሄድ እንግዲህ ኪራ ምግብ ተሰርቷል ወይ ጨርሰሻሉ እያለ ሰራተኛዋንም ሲጠይቅ ነበረ። ሰራተኛውም አሁ ተሰርቶ አልቋል፣ እንደውም ምሩ ነች በራሷ እጅ የሰራችው ስትለውም ነበር። በቃ አቀራርቢልን ሲላት ነበረ። ምግቡንም እንግዲህ ተመገቡ በሉ ማለት ነው። ምግቡን በልተው ሲጨርሱ እንግዲህ ሰናይት ጎራ እላለሁኝ ስራዬን ስጨርስ ጉዳይን ስጨርስ ብላ ነበረ ወደ እነሱ ቤት አመራች፣ ገባች ማለት ነው። እሷንም እንግዲህ ተቀብለዋት እንግዲህ ሲጨዋወቱም ነበረ ማለት ነው። ሰኒ ምግብ ተመገቢ ብላት፣ አይ ምንም ነገር መመገብ አልችልም ውሃ ብቻ መጠጣት እፈልጋለሁ አለች። ሰራተኛይቱም እንግዲህ ውሃ ለሰናይት ሰጠቻት ማለት ነው። በእንደዛ እንዳለ እንግዲህ ሰኒ ጨዋታ አመጣች ማለት ነው። እንግዲህ እየተጨዋወቱ እያለ ምሩና ናሁም እንዲሁም ደግሞ ጽናት እና ኪራ ነበሩ እየተጫወቱ ያሉት። እናም እነ ምሩ አሸነፉ እነ ጽናት ደግሞ አላሸነፉም ነበረ። እናም እንግዲህ የሚፈልጉት ያው ሰዓት ነበር እና ፈልጋችሁ አምጡ በማለት እንግዲህ ወደ ኪራ ክላስ አመሩ ማለት ነው። ጽናት እና ኪራ ተያይዘው ወደ ክላስ ገቡ ማለት ነው። በዛ መሃል ግን ሰራተኛይቱ እንግዲህ ለኪራ እና ጽናት ቤቲ የሰጠቻትን መድኃኒት እንግዲህ አጠጥታቸው ነበረ ከውሃ ጋር ማለት ነው። በእንደዛ እንዳለ ኪራና ጽናት ተያይዘው ኪራ መኝታ ቤት ገቡ ማለት ነው። እናም እንግዲህ ናሆም በሩን ቆለፈባቸው ማለት ነው። ምሩ፣ ናሆም፣ ሰናይቱ ነው ተመካከሩባቸው እንግዲህ ፍቅራቸውን እንዳጣጥሙ በፍቅራቸው እንግዲህ እጅ እንዲሰጡ ተመካክረውባቸው ነበር እና አንድ ክላስ ውስጥ አድርገው በሩን ቀወለፈባቸው። ሁሉም ወደየቦታቸው ሄዱ። ሰኒም ወደ ቤቷ ሄደች እና ናሁምና ምሩዬም እንግዲህ ያው ስለም ይዋደዳሉ እና እዛ ተለምደው ቦታ ለምን አትወስደኝም ስትልም ነበረ ምሩዬ ማለት ነው። በእንደዛ እንዳለ እንግዲህ በሩን ከፍተው ለመውጣት ሲሉ ኪራና ጽናት ዬ በሩ ተቆልፏል። አይ ያ የተለመደው ነገር ይሄን አሁን ቆለፈብን ማለት ነው በሩን ሲል ነበረ። ከዛም እንግዲህ ራሴን አመመኝ ራሴን አዞረኝ ማለት ጀመሩ። ኪራና ጽናት ሁለቱም ተዝለፍልፈው አልጋ ላይ ወደቁና እንደ እንቅልፍ ነገር ወሰዳቸው ማለት ነው። በእንደዛ እንዳለ እንግዲህ ጽናት ኪራ ከጽናት ቀድሞ ነቃና በጣም ራሳቸውን አሟቸዋል። ከዛም እንግዲህ ከጎኑ ሲያይ ጽናት አለች ማለት ነው። ሁሌም እንደው እንደዚ እንደው ትተሽኝ ስትነቂ ትተሽኝ ባል ይርሽ እያለ እንግዲህ አይን አይኗን እያያት ነበረ። እሷም ነቃችና ተነሳች። እሷም ወይኔ ራሴ ስትል ነበር፣ እሱም ወይኔ ራሴ ሲል ነበረ። በዛ መሀል እንግዲህ ናሁን መጣና በሩን ከፈተላቸው። በሩን ሲከፍትላቸው ምንድን ነው የተፈጠረውም ሲሉም ነበረ። የተፈጠረውን ነገር ደግሞ ነገራቸው። ምንም የተፈጠረ ነገር የለም በላን ጠጣን ከዛ እንግዲህ እናንተም ሳትት ብላችሁ ገብታችሁ በሩን ቆልፋችሁ ተኛችሁ በማለት እንግዲህ ናሁም ሲነግራቸው ነበረ ማለት ነው። በእንደዛ እንዳለ ነበር እንግዲህ ስናይ የነበረው ማለት ነው። የኪራና የጽናት አንድ ላይ መጣመር እጅግ በጣም ደስ ይላል። ይህም ሲስተም እንግዲህ ምሩዬ ከመምጣቷ ውል አላደረችም፣ ይህንን ስራ ስታቀነባብረው ማለት ነው። እንግዲህ የሰው ነገር በጣም ነው የሚገርመው። አንዱ ወገን ኪራንና ጽናትን ለማለያየት እንግዲህ ጉድጓድ ይቆፍራሉ። እንደ ቤት አይነቱ መልካሙ ሰው ደግሞ ኪራንና ጽናትን ለማጣመር እጅጉን በጣም እንግዲህ እየለፋች ትገኛለች ማለት ነው። በእንደዛ እንዳለ እንግዲህ ከክላሳቸው ወጡና ሳሎን ሰብሰብ ብለው ቁጭ ብለው ነበረ። ሁለቱም እንግዲህ ናሁምና ምሩ አንድ ላይ ቁጭ ብለዋል። እንዲሁም ደግሞ ፈንጠር ብለው ኪራና ጽናት አንድ ላይ ቁጭ ብለዋል ማለት ነው። እርስ በራሳቸው እየተያዩ ያወራሉ። የጽናትና የኪራ ፍቅር እንግዲህ በነሱ ተግባብተው በማውራታቸው በመደሰታቸው ናሆምና ምሩዬም እጅግ በጣም ተደስተው ሲያወሩ ነበረ። ሰው መኖሩን እንኳን እረስተዋል፣ ሁሉ ሲሉ ነበረ። እነዛም ደግሞ አሻግረው ጽናትዬና ኪራ እንግዲህ የናሆም እና የምሩ እንደዚህ አንድ ላይ ተለጥፈው ማውራታቸውን በቃ በጣም ሲገረሙ ነበር። አንድ ላይ በሆኑ እያሉ ሲመኙም ነበረ። በእንደዛ እንዳለ እንግዲህ አይ ቆይ ቆይ እኛ በቃ ከመኖራችን እንደራሱ እኮ እረስታችሁናል ሲልም ነበረ ናሆም ማለት ነው እየሳቀባቸው በኪራና በጽናት አይ በቃኛ፣ ተነስተን መሄድ አለብን እናንተን መቸው አለብን ብለው ናሆም እና ምሩ እየተነስተው ሄዱ። ከዛም እንግዲህ ኪራና ጽናት ማውራት ጀመሩ። እጅግ በጣም ተደስተዋል ዛሬ እውነት ለመናገር ማለት ነው። በእንደዛ እንዳለ አንዳንድ ነገሮችን ማውራት ጀመሩ። ኪራ እንግዲህ በእናቱ ምሎ ቃል ገባላት ማለት ነው ጽናት የሰትዬም ቃል የእምነት ዕዳ ነው ስትለውም ነበረ። እሱም እንግዲህ አስጠንቅቆ እንደሚወዳት እንደሚያፈቅራት መቼም ሰማይ ዝቅ መሬት ከፍ ቢል እንግዲህ በጽናት እንደማይደራደርና መቼም ቢሆን ሊተዋት እንደማይችል በእናቱ ቃል ገባላት። በእናቱ ማለላት ማለት ነው ኪራ። ጽናትም እጅግ በጣም ተደሰተች። እሷም እንደምትወደው እንደምታፈቅረው አዎ እወድሃለሁ፣ አፈቅርሃለሁ በዚች ምድር ላይ አንተና አባቴ ለኔ ልዩና እንቁ ውድ የሆናችሁ ሰዎች ናችሁ። እናንተን ማጣት አልፈልግም ስትልም እንግዲህ ጽናትዬ ፍቅሯን ተቀበለችው የኪራን እልል ብለናል። እንግዲህ ዛሬ እልልልልል ብለናል ማለት ነው። እና እንግዲህ በፍቅራቸውን ተገላልጸው እቅፍቅፍ ሲሉ እንግዲህ ናሆም እና ምሩ መተዊ አንድ ላይ በቃ ተደባልቀው ደስታቸውን ተካፈሉ። እጅግ በጣም ተደስተው አይተናል ማለት ነው። ዋው እንግዲህ እንኳን ደስ አላችሁ የጽናት ድራማ ተከታታዮች በሙሉ የኪራን እና የጽናትን እንግዲህ ፍቅረኛሞች እንደሆኑ የኪራን ጥያቄ ጽናት መቼ ነው የምትቀበለው እያልን ሁላችንም እንግዲህ እጅጉን በጣም አብዝተን ስንጓጓና ስንጠብቅ ነበረ እነሆ ዛሬ ተሳክታል ማለት ነው ጽናት አፈቅርሃለሁ እወድሃለሁ ካላንተ መኖር አልችልም እስትንፋሴ ብለዋለች እንግዲህ እና እናንተ ጆሮ ጠቢዎች እያለም ነበረ ኪራ ማለት ነው። ምሩንና ናሆምዬን በጣም ነው በጣም ተደስተናል ማለት ነው። እንግዲህ ኪራና ጽናት አንድ ሁነዋል ማለት ነው። ሰርጋቸው ይቀራል። በእንደዛ እንዳለ እንግዲህ ሰኒ ለጽናት ስልክ ትደውልላትና ወደ ቤት ስላልሄደች ስለቆየችባት ደውላ እንግዲህ ጽናትዬ ወደ ሰኒ ሄደች። ሰኒ የሰርፕራይዝ ያለኝ ስትላት ነበረ። ቆይ ቆይ፣ ከሰርፕራይዝች በፊት እኔ እንግዲህ ከነኪራ ቤት እቃ ረስቼ ተመልሼ ወደ ነኪራ ቤት ስገባ ተከናንባ እንግዲህ ከነኪራ ግቢ ወጣች ሴትዮ አይቻለሁኝ። እና ብዙ አልተደሰትኩባትም ስትልም ነበረ። ጽናት ግምቴ አልተሳሳተ ማለት ነው ስትልም ነበረ። እናም እንግዲህ ሰርፕራይዟንም ሰዓት ነግራት ተመልሳ ወደ እነ ኪራ ቤት እንግዲህ ጽናት ከኪራ ጎን መሆን አለብኝ በማለት ሄደሽ ማለት ነው። እዛ ሂዳ እንግዲህ ከኪራ ጋር አንድ ላይ ሶፋ ላይ ቁጭ ብለው እሷ እንግዲህ እሱ ከእሱን ተንተርሳ እንግዲህ ሶፋ ላይ ተኝታ ሲጫወቱ ሲሳሳቁ ነበረ። ሰራተኛዋም እንግዲህ ቪዲዮ ደቅና እንግዲህ ለቤት እየቀዳችላት እየቀረጸቻት ነበረ ማለት ነው። በስተ መጨረሻም ጽናት ታያታለች ማለት ነው። አይን ላይ ሲገጣጠሙ ሰራተኛዋ ወደ እነሱ ጥልቃለች ማለት ነው። ምን ሆነሽ ነው? ምንድን ነው አለቻት። ቆየሽ እንዴ ከመጣይ ስትላል ነበር። አይ በሩኮ ልብሴን ይዞብኝ እንደ አረጅሁ መሰለኝ ምናምን ነገር ስትልም ነበረ። በእንደዛ እንዳለ እንግዲህ ጽናትዬ እና ኪራ ተነስተው ከዛ ከዛ ክላስ ሄዱ ማለት ነው። ሰራተኛዋም እንግዲህ እነሱን እያየቻቸው ነበረ። ሶፋውን እንደማስተካከል አለችና ቁጭ አለች እና በሀሳብ ተዋጠሽ ማለት ነው። እሷም እንግዲህ ያሳለፈችው ላይፍ እያንጸባረቀባት ማለት ነው። በእንደዛ እንዳለ ምሩ መጣችና ታያታለች። ትክዝ ድንግዝ ብላ፣ ሰራተኛዋ ፍዝዝ ብላ ቁጭ ብላ ነበረ። ማሰሻ አለቀ ምናምን ነገር ብላ ስትጠይቃት፣ ኧረ ምንም ያለቀ ነገር የለም ምናምን ነገር ብላ ደንግጣ ከተቀመጠችበት፣ ተቀመጭ እንጂ ትላታለች። ከተቀመጠችበት በድግ ብላ ትሄዳለች። ምሩ ምንች ሴትዮ እንኳን አላማረኝም ነገረ ስራዋ እያለችም ነበረ ማለት ነው። በእንደዛ እንዳለ እንግዲህ ምሩዬ ቁጭ ብላ ሶፋ ላይ እያሰበች ነበረ። እናም እንግዲህ ውድና የተከበራችሁ ቤተሰብ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ ማለት ነው። እናም እንግዲህ ወደ ኪችንም እንግዲህ ሄዳ ነበረ ማለት ነው። ቤቲ በደንብ አርጋ እንግዲህ ስትጠይቃትም ነበር። ምን አዲስ ነገር አለ? ምን የተፈጠረው ነገር የሆነው? እና የተፈጠረውን ነገር እንግዲህ ቪዲዮውን ቀርጬ ልኬልሻለሁ። ሌላ ምንም አዲስ ነገር የለም። ፍቅራቸው እጅግ በጣም ደስ ይላል፣ ብላ የኪራን እና የፅናትን ነገር ስትነግራት፣ እሷም እንግዲህ የባሌን የፍቅር እንትን ነው እንዴ ጋር በማለት በጣም ከቅናትም ከመናደድም የተነሳ ሰራተኛዋን በጥፊ መታቻት ማለት ነው። ሰራተኛውም እጅግ በጣም ብሷት እንግዲህ አንቺ ብር ልትሰጪን ትቻለች፣ ነገር ግን አትምጪኝ ስትላትም ነበረ። ቤቲም ንድ እንግዲህ ከቆሻሻ ላይ ከኔ ቢጤ ላይ ነው ብድግ አድርጌ አምጥቼ እዚህ ያደረስኩሽ እዚህ ያስገባዎሽ፣ ስንት ብር ሙሉ ሰጥቼ ምናምን ነገር እያለች እንግዲህ ቤቲም ቁም ሰቀሏን እየሰቀለቻት እንግዲህ አይተናል ማለት ነው። ሰራተኛዋም እንግዲህ ምን አይነት ጣብቂያ ውስጥ ነው የገባሁት ስትልም ነበረ ማለት ነው። ብቻ ግን ቤቲ እንግዲህ በቀሏን በሰራተኛ በኩል ልትበቀላቸው እንግዲህ ታጥቃ ተነስታለች ማለት ነው። በእንደዛ ሁኔታ እንግዲህ አይተናል ማለት ነው። በሌላ በኩል ደግሞ ኪራን እንግዲህ ናሁም እንዴት ነው ፍቅር፣ ፍቅር እንዴት ዙሃል እያለ እየጠየቀው ነበር። እንደ አዲስ መፈጠር በቃ ሙሉነትን እያለ እንግዲህ ኪራ እጅግ በጣም ተደስቶ ለናሁም ሲነግረው ነበረ። ምሩንና ምሩንና አንተስ እንዴት ሆናችሁ ሲል ነበር። አየኔና የምሩ ነገር ወደኋላ የኋላ ነገር ላይልም ያው ህይወት ግን ትቀጥላለች እና እያለ ብቻ በምሩ በኩል ምንም አይነት ተስፋ እንደሌለው ሲናገር ነበረ ናሆን ማለት ነው። እና እንግዲህ ያው እሷ እኮ ለአንተ ብላ ነው እያለም እንግዲህ ሲናገር ነበረ ኪራ ማለት ነው። እና እንግዲህ ዛሬ የክፍል አርባ ሁለት በእንደዚህ ሁኔታ እንግዲህ ተጠናቋል ማለት ነው። ውድና የተከበራችሁ ቤተሰብ እንግዲህ ጽናትዬም ሰራተኛዋን የሰራተኛዋን ሴራ ለማወቅ እንግዲህ እየጣረች ትገኛለች ማለት ነው። ምክንያቱም አስተዋይና ርቆ እይታ አላትና እና ጽናት ማለት ነው እንግዲህ ውድና የተከበራችሁ ቤተሰብ የዛሬው ቆይታችን ይህን ይመስል ነበር ማለት ነው እንግዲህ ጽናትዬ ቶሎ ብላ እንግዲህ ሰራተኛዋን ከያዘቻት የቤቲ በቀልም ይከሽፍባታል ማለት ነው። ነገር ግን ከተዘናጉ አሁንም ብዙ ነገር እንደሚበላሽ እና እንደሚደፈርስ ነው እንግዲህ እኔ ያየሁት ማለት ነው። ነገር ግን ጽናት ሰራተኛዋን ትደርስባታለች። ምክንያቱም ብዙ ነገር እየተነጋገሩ ነው። ሰራተኛዋም እንግዲህ ማስቀደም አለብኝ አንቺን እያለች እንግዲህ ቂም ይዛባታለች ማለት ነው። ውድና የተከበራችሁ ቤተሰብ፣ ዛሬ እንግዲህ ጽናትና ኪራ ደስተኛ ሆነው ስላየኋቸው እጅግ በጣም ደስ ብሎኛል። ለሰርጋቸው ያብቃን ብለናል ማለት ነው። እንግዲህ የዛሬ ቆይታ ይህን ይመስል ነበረ። በቀጣይ ክፍል ደግሞ ምን ይሆናል፣ ምን ይፈጠራል የሚለውን ነገር በሰዓቱ እና በጊዜው እናደርሳችኋለን ማለት ነው ባይ።